ለምን መጀመሪያ ጌታ ምስክሬ ነው። እኔ ታቁኛላችሁ። መጀመሪያ ጌም እየተጫወት ከሆነ ሰው ይዞ መጣ። አላቃት ጌታ ምስክር ስታን ወሳ ደለ ወንድም ነ ወሳ ወንድሜ ነው ያልኩት። ምናባ ነው ያልከው ምናምን አለ። የባሰ ምናባ ነው ያልከው? ወንድሜ ነው ያልከው። አዎ ወንድሜ ተሳሳትኩኝ፣ እንደ ይቅርታ ማለት ወንድሜ፣ እንደ ሰላም መስሎ። ኧረ በእናትህ ምናልባት ሴታ ሴት ምናምን ምናምን መሳደብ ጀምረ ዘለ ግን አቀባይ ምን አስፈቸን አልኩ። ምን ይህን ሰው የተሳስ ቸንቀናገሩ አቃሉ አልኩ። ይዞት የመጣው ማን ያመጣው፣ የሆነ የምናቆ ሰው ነው። አራይ ብራዘር ምንድን ነው? በሰላም ሎሏል ሴት ነው አለኝ። እስኪ መብራህን በል፣ መብራህን ሴት ነው። አረ አይመስልም፣ ይቅርታ ወንድሜ አሜን፣ እህቴ ይቅርታ ብዬሽ፣ ረግጣኝ፣ ሰድባኝ ሄደች። ከዛ ቤቷን ከፍታ ሰደበችኝ።

ሃይማኖት፣ ቤታ ምንም ችግር የለብኝም። እንዴ ችግር የለብኝም፣ ግን አትስደበኝ። ከሰደበች ግን እኔ እረፊ፣ በቃ ስድብ አቁሚ። አንዳንድ ጊዜ ቤቱ አክብሮ እኮ ማንም መሰደብ የሚፈልግ የለም። እርቅ ከፈለግሽ ታረቂ አልታረቅም ካሻት እንጂ መጣሽ። በቤት እዚህ ጋር አንድ ነገር ልናገርሽ ደግሞ የእኔ እናት እኔ እኔ ዜድ ነኝ አይደለሁም። እኔ እንደ ዜድ ለዜድ ነው መሳደብ ያለበት እንጂ ትግራይ እያለ አይሳደብም። የትግራይ ህዝብ ምን አደረገው? ሴት ከሆንሽ ደግሞ ይቅርታ ተሳስ- አላወቅሁም። በቃ ማለት አደለሁም አልሽኛል። በቃ አደለሽም መስለሽን ተናገርኩሽ። አንቺ እኮ ብዙ ነገር አልሻል። ሰደብኩሽ እናትሽን አልሰደብኩ፣ ልጁ ምናምን አላልኩኝ፣ የመሰለኝን ላስላስሏል። አንቺ ብዙ ነገር እያልሽ ነው። አዳምጪኝ። እንደ ሴትነትሽ እንደዚህ ሲያረጉሽ እኔ ነበር ድምፅ መሆንሽ። ለሴቶች ድምፅ መሆን እኔ ነኝ። ፍሬን ሊያያጅሞን ጠይቂው፣ ሰውን ጠይቂ። እኔ ተሳዳቢ አለነው። ግን ከነካሽኝ፣ ግን በሚስቴና በልጆቼ እሩቅ መንገድ ይሄዳል። እኔም ብታይ ብሮ አየህ እንዴት እንደሚያምን አየህ። ምክንያቱም የተናገርኩት እኔ ነው። ህዝብን አያገባኝም፣ ፓርቲን አያገባኝም። ምክንያቱም እኔ ህዝብን ልወክል አልችልም። ሚስቴና ልጆቼን ከነኩ ግን እኔ በጣም አልመለስም። ያም ደግሞ አልሳደብም። እኔ በምሄድበት ይሄዳሉ። ዜድ ግን የምታውቀኝ አይመስለኝም። አንዳንዴ ይሄ ህዝብ ይፍረን። በቃ ይሄ ህዝብ እዚህ አንድ ሺ ዘጠኝ መቶ ሰው አለ። እኔ ነኝ የጀመርኩ። አንተ ይኸው ውሸታም። አንድ ቀነት ቻለ። ዜድ አንዴ ሲ አንዴ ናቀኙን አይተናል። ዮዳብም ይቅርታ ጠይቃታል። አንቺም ይቅርታ ጠይቃታል። ይሄ ብዙ መከራ አለበት ገና የተሸከመ ሶ ስለዚህ ስርዓት ባለው ነገር መነጋገር መልካም። ቤተሰብ ስለሰደብሽ ልጆች ከሰደብሽ ይቅርታ ጠይቀሻል። እሱም ሴትነት ሽናም ነው ተቀብሏል። እኔ ፍታዊ ሰው ፍትሐዊ ሰው ነኝ። ግን ኦፍኮርስ አንዳንድ ቀን እዚህ ሶሻል ሚዲያ ላስራስ ደራረግ ያለች ስትጋጭ አንቺን ቦርጬን አይተሽ ቦርጫም ትይኛለሽ፣ ወይም ደግሞ የሆነ ነገር ትናገሪያለሽ፣ አለ ግን በዚህ ደረጃ ነኝ። ሰውን ሰብአዊ ማንነቱን የሚነካ ነገር መናገር አልወድም። ልጆችን ሚስቴን ስለተናገርሽብኝ በመሰለኝ እጃለ አንቺ ግን አይደለውም። እዮዳብ እኔ ሴት ነኝ እኔ እንደዚህ አይነት ነገር አላውቅም ካልሽ፣ ምንድን ነው ምለው ነ ይቅርታ። ከአሁን በኋላ እህት ሄደሽ እንደ እህት ደግሞ ማንም ሲነሳብሽ ድምፅ መሆንሽ እኔ ነኝ አላወሽኝም። እኔ በጣም ለእውነት ነው የምታገለው። ሚስቴና ልጆችን ሲነኩብኝ ግን ከማንም በላይ ይናገራለሁ፣ ከማንም በላይ ይሄዳለሁ። እኔን እንደፈለገ እኔውን ከተናገረ ሰው ይናገረኝ፣ ምንም ችግር የለም እችለዋለሁ። ሚስቴ አልተናገረችም፣ ልጆች አልተናገሩም። አንቻውን እናትሽን አባትሽን ብናገር ለምን እናገራለሁ? እናትሽን አባትሽ የሉም እዚህ ውስጥ። በዛ ደረጃ ነው። ዜድ በደንብ ጠይቂና ስለ እኔ ማወቅ ትችያለሽ። እኔ ብሄርተኛም አይደለሁም ዘረኛም አይደለሁም፣ ኢትዮጵያዊ ነኝ። ሮማም ታውቃለች፣ ከሴጋው ጋር አታገናኝም።

ከበሸከኝ በማበሽቀ ነገር ነው። ማበሽቀ አለን እዚህ ቀንግረ አሁን። እንደዛ ከሆነ ደግሞ ሆሽ ልጆችና ሚስት ከነካሽ ደግሞ እየጠነከር ይላል። ግን አሁን እኔን የምናገረው አለ አንቺ የምትናገር ዜድ፣ አንቺ እንደምናገርሽ አንቺ ደግሞ እኔን ተናገር። ህዝብሽን አልናገርም፣ ህዝቤን አትናገርም አለ። እናትሽን ምናምን ልጅ ኖርሽም ልጆችን አልናገርም። ይህን እንማር ነው የምልህ። አንድ ለአንድ ደስ የሚለው እኔ ከተናገርኩኝ፣ እኔን እርገጡ፣ እኔን እንደፈለጋቸው እኔን እወጣው። ልጆቼ ከወጡ ልጆቼን ምርገታቸው። ሚስቴ መጣ ከተሳደበች እርገጧት። ካለበለዚያ ግን የለን ጋር ሻም እኔ ጎንደሬ ነኝ በሚስቴና በርስት አልደራደርም። አያም ጎንደሬ አማራ አልድ አንቺ ልክ ተጋሩ እንደምትዩ ቲዲፍ እንደምትዩ እኔም ደግሞ በሚስቴና በርስቶች አልደራደርም። ኤኒዌይ ዜድ ሰላም ፍጥረናል። ሴት ነሽ እንደ ሴትነትሽ ትቀበሪያለሽ። ለእኛ በእግዚአብሔር አምሳያ የተፈጠረ ሴቶች ንግስት ናቸው። ወንድም በእግዚአብሔር አምሳያ የተፈጠረ ንጉስ ነው። እዚህ ላይ በቃ ወደሚቀጥለው እንሂድ። አሁን በጣም እግዚአብሔር ያክብር ዳ ብዬ ዜዶ ማንም ያውቃታል የኢትዮጵያ የዋናት ከነኳት ግን፣ እንደምታየው አሁን የተረዳው ነው። ሮሚ ያየዋት ነው። ከዚ አንዳንድ ቦታ ይች ስርቃውም ዋና ማለት ሄደልን ምናም እያለች ቪዲዮ ሰርታ እየሳኩ ነበረ እኮ በጎሪጥ እና ግን መርዛማ የሆኑ ሰዎች አሉ፣ ልባቸው የማይለወጥ እንደነ የሆን አሴጋሉ እንደነ ጅክ ያሉ መመለስ የለባቸው። ከዚህ ገልጽ እንዲጠፉ እንሰራለን። ይችላል መርዛማ፣ ልባቸው ጥቁር የሆነ የማይለወጡ የሆነ አፍሪካና ብቻ ናቸው። እነዚህ ሁለቱ የኢትዮጵያን ሕዝብ ሁሉ ስድብ ያስተማሩ በቃሮም የአንድ ዘፈን ዝፍን ቆለኛ ናት።